ጽናት ድራማ በኒና እንግዲህ፣ ስትሰቃይ የኖረች ጽናት መቼም፣ ኪራ በጽናት ላይ አንዱን ነገር አለፍኩ ስትል አንዱን ደሞ ያመጣልን። ሁለተኛ ደሞ ቤት ወደ ህይወታቸው ልትገባ ነው የ የቤቲ እናት እንግዲህ ኪራን እየደወለች አስቸግረዋለች ላገኝህ ለችግር ነው ለከባድ ችግር ነው፣ ላገኝ ፈልጋለሁ እያለች በስልክ በጣም እየጨቀጨቀችው ነበር። እሱ ደግሞ ይህን ማድረግ አልችልም ወይ ይታገኛለሽ እና አንች ማነሽ እኔን የምታገኝ የምረዳሽ ካለ ደግሞ በስልክ ንገሪ ልርዳሽ እያላት ነበር። እሷም ደግሞ በአካል ነው ማገኝ ትፈልገውንተን እያለች ሴትዮዋ ማንነቷን ሳያቃት እንግዲህ በጣም ስታስቸግረው እንዲያገኛት ፍቃድ ሰጥቷት ተገናኝተው ነበር። ነገር ግን ያጠበቀው ነገር ነው ኪራ የመጣበት ማለት ነው። ምንድን ነው እንግዲህ ያቺ በስልክ እየደወለች ያስቸገረች ሴት፣ የቤቲ የድሮ ፍቅረኛው፣ የቤቲ እናት እናት ማለት ነው። እንግዲህ ቤቲ በኪራ ፍቅር አብዳ ራሷን ቀውሳ የትም መድኃኒት እንዳጣችና መድኃኒቷ ኪራ ጋር ስትመለስ ነው ታቢያለሁ ብላ እንግዲህ ወደኔ ኪራ ቤት ቤትን እንዲመልስላት የተማፀነኝ ነው የቤት እናት ማለት ነው። ወይ ጽናት ጽናት ግመቼ ነው በሰላም የምትኖረው ስታሳዝን። ሰላሙ አለይኩም ወራህመቱላሂ በረካቱ ውድ እና የተከበራችሁ ድቤሰዎች እንዴት ናችሁ? ከነገ ሰላም አልሐምዱሊላሂ ረቢል አለሚን በያላችሁበት ሰላማችሁ ይብዛ። እንግዲህ ጽናት ድራማ እንደቀጠለ ነው። አሁን አሁን ላይ እንኳ በጣም እያስጠላ ነበር። አብሶኔና እየመጣች ከመጣች ማለት ነው ማለት ለጽናት ይገባትም ነበር። ግን አሁንም እንትች ማድረጉን እንግዲህ አልተውም። እንግዲህ በጽናት ላይ ጽናትን እየበደለ ነው ኪራ አሁንም ማለት ነው። ግን ያው ይቅርታ ነው ጽናት ግን ጽናቱን ሰጥቷታል እና አሁንም እየተቋቋመችው ነው ማለት ነው። እንግዲህ ኒና በጣም እየተጨቃጨቁ ነበር። በኒና በኩል እንግዲህ ኒና በጣም ጽናትን እንግዲህ እያሰቀየቻት ነበር። ነገር ግን አሁን ላይ ኒና ደግሞ ተመሳስላ ለመኖር ሁሉም ነገር ይቅርታ ጠይቃ ተዛቤት ለመውጣት እስካሰበች ድረስ ተመሳሳይ ለመኖር እየታረች ነው። እንዲሁም ደግሞ ጽናትን ተመሳሳይ ስራ ልግልሽ እያለች ከሷ ጋር ተመሳሳይ ለመኖር እንግዲህ፣ ጽናት ልብ ጥሩ ነው፣ መልካም ልጅ ናት። አሁን ማወቅ የቸገረኝ ኪራ ነው የኪራን ልብ ነው እንግዲህ ማወቅ የቸገረኝ እያለች

እንዴት ደስ አለሽ እያለቻት ነበር። አንዳንድ ጊዜ እኮ ጥሩ ነገር ስትሰራ ማበረታታት አለብን እያለቻት ነበር ነው። እንዲሁም ደግሞ በፍቅር በፍቅር እንግዲህ እንዴት ተጎዳችና፣ እሷን ስታፈቅር አፍቃሪዎቿ ግን አፍቃሪ የሚሏቸው ግን እንደማያፈቅሯት በፍቅር ተጎዳች። ቤተሰቦቿም ደግሞ እሷን ጠልተው በእሷ አገር ላይ የመጣውን ገንዘብ እንደሚወዱና ገንዘቦቸው እንደሚወዱ ያላት የሕይወት ታሪክ እያወራችን ነበር። ሚና ታሳዝናል። እንደንዴ ሀብሽሪ ያልፋል ይሄ ቀን እያለች እያበረታችን ነበር። ጽንዬ ማለት ነው። እንዲሁም ደግሞ እንግዲህ መሩና ናሁሜ ያው ቀለበት ሊያደርግላት ዝግጅት እያደረገ ነው ማለት ነው። ቀለበት ሳያደርጉ ነው እንዲ አብሮ ሚኖርት እያለች እንዲሁም ኔና እያለች ነበርና ሳይና መሮ ደግሞ ሳኔና ጽናት ደግሞ ፍቅር እኮ ነው ፍቅር ቀለበት አይደለም ልብ ነው እያለቻት ነበርና እኔማ ወንድ ልጅ ቀለበት ሳያረግልኝ አላም ነው ቀለበት ስላረገ አይደለም፣ ቢያንስ ኔ መሆኑን አሳውቃለሁ እያለቻት ነበር። እንግዲህ ምሩ የው ህመምተኛ ናት። ያው እንግዲህ ፍቅር የማያደርግ የለም። አንድን ሰው ስንወድ ስትጎደለው ለሆኑ ና እና ሆሜ እንግዲህ ስትጎደለሽ መወድሽ ስላላት ነው እንግዲህ እንጂ ለጊዜው ትንሽ ያማታል ማለት ነው። ያንን ግን ቤተሰቦቹ አያውቁም። መውለድ ያለብህ በልጅነት እያለች ልጅ እንደምፈልግ እናቱ በጣም በተደጋጋሚ እያጨጋጨቀችው ነበር። ና እንዲሁም እንግዲህ እናቱ ጋር ተደዋውሎ ልጅ ታልወልደርክ እያለች እናቱ ጋር ሲጣላ በጣም ሲጣላ እንግዲህ እየተጨናነቀች እኛ በጣም እያለቀሰች ነበር ምሩ ማለት ነው።

እንግዲህ እና ሆሜ እና አንቺ ስትላት ትነግራት ስትል እራሷን አመማት ማለት ነው። በጣም ተሳዝናል። ምሩዬ ኪራም እንግዲህ የቤቲ እናት አግኝተው ልጅን እንግዲህ ግዴታ አንተ ጋር መሆን አለባት አንተን ታላገኘች መድኃኒት የለውም ብለውኛል ሐኪምም ሂጅ ብለው ግዴታ ወደ ቤቱ እንዲያስገባት ፈቃድ እየጠየቀች ነበር። ይሄን ማድረግ አልችልም የልጅሽን መጥፎነት ባልነግርሽ ደስ ይለኛል። ነገር ግን እንደዚህ ማድረግ አልችልም እያላት ነበር እሷም ደግሞ እያለቀሰችበት ነበር። የቤቲ እናት ማለት ነው ግዴታ አንተ ጋር መምጣት አለባት እያለች ስታለቅስ እንግዲህ ጥሯት ሄዷል ማለት ነው። ቤቲ ሁለተኛ ወደ ጽናት ህይወት ተገባች። ጽናት በጣም ተሳቃያለች ማለት ነው። ከባድ ነው በእውነት እዘን ና ተሳቃያት አለ። ሁለተኛ ደግሞ ቤቲ ሁለተኛ ወደ ወደ ኪራ ህይወት ተገባች። በጣም ያስጠላል። ማን ነው እንዴ! የጽናት ህይወት ይብቃ። ምናያቱም ምንም ድራማ ቢሆን ለምንድን ነው አንድ ሰው አንዴ ሁለቴ ይፈተናል? ሁሉ ጊዜ ሴት ልጅ የሚፈተነው ለምንድን ነው? ሁሉም ነገር ገደብ አለው። ተመላሳ መታ። ለምንድን ነው እንደዚህ የዝክን ያክሰው የሚፈተነው ማለት ነው። አንድ ሁኑ ወጥመድ፣ ሁለቱ ወጥመድ መታገል አለበት አንድ ሰው። ነገር ግን ህይወቱ ሞሉት ይታገል አይኖርም ሰኔዬም እንግዲህ ከክብሩ ፍቅር የያዛት ትመስላለች ማለት ነው። እየተሽቆጣቆጠች ነው ያስታውቅባታል። እንግዲህ ምሩም ደግሞ ክብሩን የሰው ልጅ የሴት ልጅ ክብር የሚሰጥ እና የሴት ልጅ ምንነት የገባው ልጅ ነው። ክብሩን አሳምረሻ ጣለጣል አታድርጊ እያለቻት ነበር እሷም ደግሞ ስለ ክብሩ ሲወራ እንግዲህ ወይም ምህል የሆነ ነገር ነው ምትለው እና በውስጥ እኮ ግን ታያስታውቅባታል ስኒ ማለት ነው አፍቅራለች የሆነ ነገር ስታይበት ትቆጣለች ትነደዳለች ያው ግልጽ አላወጣችም እንጂ እንደፈቀረች ያስታውቅባታል ነገር ግን ስለ ክብሩ ሲነሳባት የሆነ መፍትሄ ነው የምትፈጥረው እነሱ ለክብሮ ሲነሳብሽ በቃ እንሂድ ነው ምትየው አይደል? እያለች ራሱ እያለችን ነበር ምሩ ማለት ነው። እና እና እሱን ስም ስታነሳ እንደ ሜሴጁን ሳልመልስለት እያለች ነበር። እና በመካከል ሂድ ብላ ምናሽ ስጠላል ነበር። ኤርሸኮና ነገር እያስታወስሽ እሱን እያለቻት። ግን ስራሱ ስታወራበት እንደ ማፈርም ትላለች። ሁለተኛ ደግሞ የሆነ መፍትሄ ትፈልጋለች። ብቻ ፍቅር እንደዚህ ነው፣ ውስጥ ውስጡን እያለ እንግዲህ ሰኔና ክሩ ማኑ ይፋ ይወጣሉ ማለት ነው። እንግዲህ እነሰርግ አለብን እና ምሩ በጣም ተሳዝን ልጅ ነበውንም ማለት ነው። በጣም ተሳዝናለች። ው አንዳንድ ጊዜ ህይወት እንደዚህ ናት። ጤናዋን ሰቷት እንግዲህ እና ሆሜን አስደስተው የእናቱንም ደስታ ምታይ አይቸግረውም። ብቻ ህይወት አንዳንድ ጊዜ መፈተና በትንሹም በትንቁ ነገር እንፈተና ፈተና ደግሞ ጥሩ ነው ትግስት ነው እንጂ እና ጽናት አሁን እንግዲህ ቤቲ ልትመጣባት ይሆን ተቀሪ ይሆን ግን መንጣፍ አይቀርም በጣም ከባድ ነው ግን ቤቲ ሁለተኛው ቤቲ ሁለተኛው ወደ እነ ጽናት ህይወት ተገባች በጣም ከባድ ነው ማለት ነው ጽናት ግን አታድረችም በስንቱ ነው በቃ መታለ ሰው በስንቱ ነው እንደ ኪራ ጥሩ አልሰራም በእውነት እንዴት ነው ግን ህይወት ከሆነ ህይወት ነው። አንድ ጊዜ ሁለት ጊዜ ሊሆን ይችላል ስህተት፣ ሁልጊዜ ጊዜ ስህተት እንግዲህ፣ ቤቲ ለመምጣት እየተዘጋጀች ነው ማለት ነው። ቀጣይ እንጠብቃለን እስኪ ምን እንደሚሆን